አራጁ ከማረጁ በፊት ማለት የሚወደድለት ነገር አለ። ምንድነው? እሱም ሱና ነው። በጣም የጠነከረ ሱና ነው። ምንድነው? አየቁለ ኢንደ ዘብህ በሚያርድበት ሰዓት ላይ ቢል የተሻለ ነው። ቢስሚላህ ወላሁ አክበር፣ በአላህ ስም አላሁ አክበር ይላል። አላሁመ ሀዛ ሚንከ ወለከ፣ ጌታ ሆይ ይሄ ካንተ ወዳንተ የሚተላለፍ ነው ብሎ ማለቱ ማለት ነው <سؤال> <سؤال> ካንተ ነው የተሰጠኝ፣ ወዳንተ ነው። ከዛ ሃዳ አኒ፣ ይሄ ደግሞ ከኔ የሚውሰዋ የሆነ ነው። እኔ መስዋዕት የማደርገው ወዳንተ የማቀርበው ነው ብሎ ይህንን መነየት አለበት። ቢስሚላህ አላሁ አክበር፣ አላሁመ ሃዳ ሚንከ ወለከ፣ ሃዳ አኒ ይላል ማለት ነው። ወኢንካን የዝበሁ ዱሕያ ገይረሁ፣ ነገር ግን ዱሕያውን የሚያርደው ሌላ አካል ከሆነ ደሞ ምሳሌ ረድልኝ ብሎ አንዳንድ ቤተሰብ አባወራ የለምና ረዱልኝ ብለው ሊሉ ይችላሉ። ስለዚህ ለሌላ ሰው የሚታረድ ከሆነ ምንድን ነው የሚያደርገው? ሃዳ አሚ በሚለው ፋንታ ላይ ምን ይላል? እዱ ሕያ ገይረሁ ቃለ ሃዳ አንፉላን ለእገሌ ብሎ ስሙን ያነሳል ማለት ነው የዛን ሰው። ስለዚህ ይሄ ጌታ ህወይ አላሁመ ሃዳ ሚንከ ወለከ ወሃዳ አንፉላን ብሎ ይላል ማለት ነው። ከዛ ተጨማሪ ምን ይላል ዚክሩ ላይ አላሁመ ተቀበል ሚን ፉላን ወአሊ ፉላን ቤታዊ ወይ ከእገሌ እርዱን ተቀበለው፣ እዱህያውን ተቀበለው፣ ከቤተሰቦቹም ተቀበላቸው በማለት ይጠራል። ነፍሱን ስሙን ጠርቶ ያነሳል ማለት ነው።